ስርሽ ጠፋ በሚል ሰበብ ግልኮስ የሳኩልኝ አራት መርፌ እኮ በኋላ ነው።

ከበዝለቁ በፊት ነው። ምንም ቢሆን ወቅቱ የቲክቶክ ፔጅ ፎሎ ያላደረገ ይቀጣል።

ግጥማለኝ ግጥማለኝ አቦ ወንበት ግጥማለኝ ያለው መጮቻ አለ። ሙዝ ብሉ ብለዋል። ምንድነው መስገብገብ? ዳቦስ ሸገራለን፣ እሱን ወስዳለሁ። ሙዝ ግን ላለመግዛት ጦጣ ላገባ ነው። ከበላው በኋላም ከእሷ ጋር ወጣለሁ።

ሲያሳዝኑ በእደስ እያለ ልቀብሬ ስሙት የሚያለቅስልኝ ይኑር በየአይነቱ ኮሮሞ ከአማራው ይምጣ ከጋባቱ ያልሰራሁት ሁሉ ይነበብ መድረክ ላይ ሰው ልብ ውስጥ ልግባ ልቀመጥ ከላይ ጥሩ ሰው ነበረ የሚያሙ የሰው ስቃይ እያሉ እያውሉልኝ ሰው ቀና ብሎ ያየው ትሁት ሰው ነበረ እያሉ ያውሉልኝ። የሌለኝንም ጽድቅ ወጥቶ ይመስክሩልኝ። በሕይወት እያለው ከመንገድ ስመጣ ይሉኝ የነበሩ ይህ መሰሪ መጣ። የቀብሬ ዕለት ደረታቸውን ይድቁ ወንድሜ እያሉ ለመሬት ይውደቁ። የቀብሬ ዕለት ሲሉኝ የነበሩ ይህ መልከጥፉ ሸበላ ነበረ ማንም የደርስበት ሲያወራ የሚያሳምን የሚጣፈጥ አፉ እያሉ ያወሩልኝ። እባክህ ጌታዬ፣ ምን ባያምርልኝም፣ በህይወት እያለው ምንም ባላገኝም? ልመና ያንድ ነው እኔ የምፈልገው የሞትኩኝ ቀብሬ ላሳምረው ልንጎ ከባድ ገጠመኛል። እንግዲህ ሜክሲኮ ላይ የሆነ መጀመሪያ ጊዜ ነው። ከዛ የሆነ የሆነ ሰዓት ሳይሆን ሰላም ይለኛል። ዩኒቨርሲቲ ከኋላ ያለውን ሰውዬ ሰላም እያለችው እኔ ን

እና ስርሽ ጠፋ በሚል ሰበብ ግልኮስ የሳኩልኝ አራቴ መርፌ እኮ ይምፈላሉ በአራተኛው ማለት ነው። ጥሩ ነው እያለ እኔ በጣም አሞኛል። ከሰዓት ገና አሁን ድቃሽን ይዘረጋሉ